ምዕራፍ ዐሥራ ሁለት። እግዚአብሔር አብርሃምን እንደ ጠራው። እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶችም ከአባትም ቤት ተለይተህ ውጣ፣ እኔ ወደማሳይህ ምድር ሂድ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁም ስምህንም ከፍ ከፍ አደርጋለሁ፣ ብሩክም ትሆናለ። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደ ነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ ሰባ አምስት ዓመት ሆኖት ነበር። አብርሃምም ሚስቱን ሳራን የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኙታቸዋን ያገኟቸውን ሰዎች ይዞ ወደ ከነአን ምድር ለመሄድ ወጣ። ወደ ከነአን ምድርም ገቡ። አብርሃምም እስከ ሴኬም ስፍራ፣ እስከ ታላቁ ዛፍ ድረስ በዚያ ምድር አለፈ። የከናን ሰዎችም በዚያ ጊዜ በዚያች ምድር ነበሩ። እግዚአብሔርም ለአብርሃም ተገለጠለትና፣ ይህችን ምድር ለዘርህ እሰጣሃለሁ አለው። አብርሃምም ለእርሱ ለተገለጠለት ለእግዚአብሔር በዚያ መሠዊያን ሠራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያውን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሣ፣ እየተጓዘም ወደ አዜብ ሄደ፣ በዚያም ኖረ። የአብርሃም እንግድነት በግብፅ በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ በምድር ራብ ጠንቶ ነበረና። እንግዲህ እንዲህም ሆነ አብርሃም ወደ ግብፅ ለመግባት በቀረበ ጊዜ ሚስቱን ሳራን እንዲህ አላት። አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ እህቱ ነኝ በይ። እንዲህም ሆነ አብርሃም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አደነቋት፣ ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረጉለት፤ ለእርሱ በጎችም፣ በሬዎችም፣ አህዮችም፣ በቅሎችም፣ ወንዶችና ሴቶች ባሪያዎችም፣ ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሳራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረግክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምን እኅቴ ናት አልክ? ለእኔ ሚስት ትሆነኝ ዘንድ ወስጃት ነበር። አሁንም እነኋት ሚስት በፊት ናት፣ ይህ ዘሃትም ሂድ። ፈርዖንም ሰዎቹን ስለ አብርሃም አዘዘ። እርሱንም ሚስቱንም የነበረውንም ሁሉ ሸኟቸው።